ፓሪስ ሰን ጀርማ እና ሊቨርፑል ያደረጉት ጨዋታ በሊቨርፑል አንድ ለዜሮ አሸናፊነት ጨዋታው ተጠናቋል። ፓሪስ ሰን ጀርማ በምሽቱ በጣም በጣም በጣም ጥሩ የሚባል እንቅስቃሴን አሳይተው ነበረ። በመልሱ በሜዳችን እናሳያቸዋለን ብሎ ተናግሮ የወጣ ነበር የሚመስለው ሉዊስ ኤንሪኬ፣ ባለሜዳ ነው የሚመስለው ዛሬ አንፊልድ ላይ ብሎ የተናገረው ነገር የእውነት ለመናገር የዛሬዋን ቀን የመልሱን ጨዋታ በጉጉት እንድንጠበቅ የሚያደርገን ነው። ሊቨርፑል በዛ ጫና ውስጥ ነው። ያን ያህል ብልጫ ተወስዶበት በፓሪስ ሳን ዣርማ አንድ ለዜሮ በሆነ ውጤት አሸንፎ መውጣቱ የተለየ ስሜትን የሚፈጥር ነበረ። ይህንን በተመለከተ የተወሰኑ ነጥቦችን እናነሳለን። ምንም ጥርጥር የለውም። ከዛው ተጨማሪ ግን በጉጉት የምንጠብቃቸው ሌሎች የምሽቱ ጨዋታዎች የትኞቹ ናቸው? ባርሴሎና ከቤኔፊካ ጋር የሚያደርገው ጨዋታ የመጀመሪያውን መርሃግብር ባርሳ አንድ ለዜሮ ያሸነፈው ዛሬ በሜዳው ነው የሚጫወተው። ሁለት ሰዓት ከአርባ አምስት ለሚጀምር የምሽቱን ጨዋታ ማዳረሻችን ነው የሚሆነው። በጣም አሪፍ ሰዓት ላይ ነው የመጣው። ከዛ ውጭ ግን የኢንተር ሚላንና የፌኖርድ የባየር ሊቨር ኮሰንና የባየር ሚዩኒክ ጨዋታ ያን ያህል የውጤት ለውጥ ይከሰትበታል ብሎ ለማሰብ የሚያስችል አይመስልም። ግን ሀፕን ብሎ ማየትም ይፈልጋል። እንደኔ እንደኔ ግን ባርሴሎና ከቤኔፊካን እና ሊቨርፑል ከፓሪስ ሰንጀርማ ጋር የሚያደርጉትን የምሽት ሁለት ሰዓት ከአርባ አምስት እና የአምስት ሰዓት ጨዋታ ቢያዩ ብዬ እመክራለሁ። ኮኔክት ቢያደረጉት እኛም በዩቱባችን ደግሞ የተለያዩ መረጃዎችን እየላክንላቸው እናማሻቸዋለን ጨዋታ እስከሚደርስ ድረስ ያዙ እየተባለ እንደቡና ቁርስ ይቀርባል። የኛ መረጃ ተከታትሎ ስለሚመጣ በጣም አሪፍ ይሆናል ብዬ አስባለሁ። ነገ ሚያንን እናደርጋለን። ሊል ከቦርሻ ዶርትሙንድ አንድ ለአንድ ያለቀ ጨዋታ ነበረ። ነገ ምሽት ሁለት ሰዓት ከአርባ አምስት ላይ የመልሱ ጨዋታ ፈረንሳይ ላይ ይደረጋል። አስቶን ቪላ ከክለብ ሩዥ በቪላ ፓርክ ነገ አምስት ሰዓት ላይ ጨዋታቸውን ያደርጋሉ። ለማስታወስ የመጀመሪያውን ጨዋታ አስቶን ቪላ ሶስት ለአንድ በሆነ ውጤት ከሜዳ ውጭ አሸንፏል። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ነገ ምሽት አምስት ሰዓት ላይ ሪያል ማድሪድን ያስተናግዳል። ሳንቲያጎ ቤርናባው ላይ ሁለት ለአንድ ተሸንፎ ነበረ። አርሰናል ፓሪስ ፒ ኤስ ቪ አይንድሆቨንን ሰባት ለአንድ በሆነ ውጤት አሸንፏል። ነገ ምን ሊያደርግ ወደ ሜዳ ይገባል? ግን አምስት ሰዓት ላይ ጨዋታል፣ ግድ ነው መጫወቱ፣ ግድ ነው። ስለዚህ እነዚህ ጨዋታዎች ዛሬና ነገ በአውሮፓ ሻምፒየንስ ሊግ ምሽት የምንመለከታቸው ናቸው ሁለቱም ዛሬም ነገም የሚደረጉትም ጨዋታዎች ሲጠበቁ ነበር። እንደምናስታውሰው በተለይ የመልስ ጨዋታቸው በተለየ ሁኔታ ከተጠበቁት ጨዋታዎች መካከል ሁለቱ ዛሬ ይዳረጋሉ። ነገም ደግሞ ሪያል ማድሪድ እና አትሌቲኮ ማድሪድ የሚያደርጉትም ጨዋታ በጣም የሚጠበቅ ነው። የሆነ ነገር ማድረግ የመልሱ ጨዋታ በጣም የተለየ ሊያደርገው ይችላል እና በመጀመሪያው ጨዋታ ላይ ያሸነፉ ክለቦችም ከውድድሩ ሊሰናበቱ የሚችሉበት እድል ሊፈጠር ይችላል። ስለዚህ የዛሬው ጨዋታ በጣም የተለየ ጨዋታ ነው። ምክንያቱም በመጀመሪያው ጨዋታ ላይ ፓሪሰን ጀርማ ና ሊቨርፑል ያደረጉት ጨዋታ ከግምት ውጪ እንደሆነ ሁላችንም የምናስታውሰው ነው። ምክንያቱም ፓሪሰን ጀርማ ሙሉ በሙሉ ሊቨርፑልን የተቆጣጠረበት ጨዋታ ነው የነበረው። በጣም በርካታ ከ ከሀያ አምስት በላይ የጎል ሙከራዎች ያደረገበት ነው። ሊቨርፑል ደግሞ በዚህ አይነት በዘንድሮ የውድድር አመት በዚህ ልክ ሲፈተን የተመለከትንበት እንዳልነበረ በደንብ አድርጌ ነው ማስታወሰው። እንደውም ጨዋታው ሲጀመር ሊቨርፑል የጨዋታው እንቅስቃሴ በቃ የተወሰነ ደረጃ ላይ እስከሚደርስ ድረስ ነው እንጂ እንዲህ አይነት እንቅስቃሴ የሚያሳየው ሙሉ ለሙሉ ይበለጣል ብዬ አላሰብኩም ነበር እኔ በግል ግን መቶ በመቶ የተበለጠበት ጨዋታን የነበረው እና ትልቅ የፓሪሰን ጀርማ ደጋፊዎችም ተጫዋቾችም ትልቅ መነቃቃት ውስጥ የወደቁበት እንደነበር እናስታውሳለን። የእለቱ ጀግና የነበረው ያው ሃርቪ ኢሊየት ነው። ሰማንያ ሰባተኛው ደቂቃ ላይ በዛ ሁሉ ጫና ውስጥ ያለፈው ሊቨርፑል አሸንፎ እንዲወጣ ጎሉን እያስቆጠረበት ነው። እንደውም በጨዋታው ላይ አርንስሎት ስሎት አስተያየታቸውን ሲሰጡ እንደማስታውሰው ፐርፎርም ያደረገው ፓሪሰን ጀርማ ነው ግን ደግሞ እኛ ነን ያሸነፍነው ውጤቱ የእኛ ነው የሚል አስተያየታቸውን ነበረ ሲሰጡ የነበረው። እና አሁን የመልሱን ጨዋታ በደንብ በአንፊልድ ላይ የሚደረገውን ጨዋታ በደንብ ተዘጋጅተንበታል፣ ግን እንደ ባለፈው አይደለም በዚህኛው ጨዋታ ላይ ፉክክር የምናደርገው ብለውም አስተያየት ሰጥተዋል። እንደ ባለፈው አይደለም ሲሉ በጨዋታ ተበልጠን በውጤት ግን ምንበልጥበትን ጨዋታ አይደለም ምናደርገው። ጨዋታውንም ተቆጣጥረን በደንብ ተጫውተን እንደገናም ደግሞ አሸንፈን ለመውጣት ነው። የአቻ ውጤት አንፈልግም። አቻ ጨዋታውን ለመጨረስ ቨርጅል ቫን ዳይክ ወልድ ክላሱን ፒኤስጂ ለመግጠም ነው የተዘጋጀ ነው ብሏል። ዛሬ የሚደረገው ጨዋታው ከመጀመሪያው እንቅስቃሴ በመነሳት እንደዚህ ያሉትን ክብር የሞላባቸው አስተያየቶችን ለመስጠት በመገደዱ ነው። እንግዲህ አሁን ይሄ ስለ ፓሪስ ሳንጀርማ የሚነግረን ነገር አለ። ስለዚህ እነዚህ እነዚህ ነገሮች ቀላል ቦታ ወይም ቀላል ግምት የሚሰጣቸው አይደሉም የሚለው ማየት ነው። ምክንያቱም በራሳቸው በሊቨርፑል ተጫዋቾችም ሆነ በሊቨርፑል ደጋፊዎች ሰንጀርማ ሪስፔክት ስላገኘ ነው እንደነዚህ ያለ አስተያየቶች ከሱ ጋር ተያይዘው የሚነገሩት ወይም ከሱ ጋር ከፒኤስጂ ጋር ተያይዘው የሚገለጹት። ግን ይሄ ብቻ ሳይሆን ራሳቸው የፓሪስ ሰንጀርማ ሰዎችም ቢሆን በተማመን አሁንም በዛሬው ጨዋታም ላይ ቢሆን የተሻለ ነገር ለማድረግ እንችላለን የተሻለ ነገርም ደግሞ አድርገን ከውድድሩ ጠቃሚ ውጤት ይዘን ለመውጣት የምንችለውን በሙሉ እናደርጋለን የሚል አስተያየትን እየሰጡ ነው የሚገኙት። ስለዚህ ይሄም እንደ አንድ በጎ ነገር መ ወሰድ የሚችል ይመስለኛል። ምሽት አምስት ሰዓት ላይ በአንፊልድ ሮድ ሊቨርፑል ከፓሪስ ሳን ጀርማ ጋር የሚያደርጉት ጨዋታ ነው። ሉዊስ ሄነሪኪ የፓሪስ ሳን ጀርማው አሰልጣኝ የአውሮፓ ቻምፒዮንስ ሊግን የዛሬውን የመልሱን ጨዋታ በርትቶ ወደ ቀጣዩ የሩብ ፍጻሜ መግባት የሚችለው ፓሪስ ሳን ጀርማ ወይም ሊቨርፑል፣ ከሁለት አንዳችን እስከ ፍጻሜ ድረስ እንደርሳለን። የዛሬው አሸናፊ ፋይናሊስት ይሆናል በእርግጠኝነት ይህንን እናገራለሁ ብሏል። ከባድ ነው። ከባድ ነው ግን ሁለቱም በአውሮፓ ሻምፒየንስ ሊግ መድረክ ላይ በጣም ጥሩ ነገር አሳይተውናል። ዘንድሮ እንደውም ፓሪሰን ጀርማ እየተሻሻለ እየተሻሻለ እየተሻሻለ እየመጣ ቡድን እንደሆነ በደንብ ነው ያየ ነው እና ይህንን አስተያየት እንግዲህ ብዙ ሰዎች ከተቀበሉት ሊቀበሉ የሚችሉት አንደኛው ምክንያት ብዬ የማስበው በመጀመሪያው ጨዋታ ከሊቨርፑል ጋራ ፓሪሰን ጀርማ ያደረገውን ጨዋታ ካስታወሱ ከተመለከቱ ና በዛ አጨዋወት ደግሞ በጣም የእርግጠኝነት ስሜት ከተሰማቸው ይህንን አስተያየት ለመቀበል ይችላሉ ብዬ አስባለሁ። እኔም በጣም ጥሩ ጨዋታ ከተመለከትንባቸው ጨዋታዎች መካከል የሚጠቀስ ነው። በሊቨርፑል በኩልም ግን እኔ አድቫንቴጅ የለውም ብዬ አላስብም። አሁን ሊቨርፑል በፕሪሚየር ሊጉ ላይ ያለውን ነገር በሙሉ አስተካክሎ ጨርሷል ብዬ ነው ማስበው እና እፎይታ አለው። ሌላ የሚያስጨንቀው ነገር የለም። ስለዚህ በአውሮፓ ሻምፒየንስ ሊግ ላይ ደግሞ ድጋሚ ትኩረቱን ሰብስቦ እዚህ ላይ የሚደረጉትን ጨዋታዎች ለማሸነፍ ትልቅ ጥረት የሚያደርጉበት ነው እና በተጫዋቾቹ በኩል ያለው ተነሳሽነትም ያንን እንድትገምት የሚያደርግ ይመስለኛል። አንድ ጊዜ በቃ ይህንን ነገር ማሳካት የምንችልበት እድል ተፈጥሯል። ስለዚህ ይህንን የተፈጠረውን እድል በሙሉ ለመጠቀም ደግሞ ትልቅ ጥረት እናደርጋለን የሚል አስተያየትም ነው ከተጫዋቾቹ በኩል እየተሰማ የሚገኘው። አርነ ስሎትም ተመሳሳይ አስተያየት ነው እየሰጡት እየሰጡ የሚገኘው እሳቸው እንደም ከተናገሩት ነገር መካከል አንደኛው ሁሉንም ጨዋታዎች ከዚህ በኋላ የሚደረጉትን ጨዋታዎች ለማሸነፍ ጥረት እናደርጋለን። የተለያዩ ጨዋታዎችን ነው የምናደርገው፣ ግን የምናደርጋቸውን ጨዋታዎች በሙሉ ለማሸነፍ ጥረት እናደርጋለን። ይሄ አቻ የሚባል ነገር አንፈልግም ብለዋል። ቅድምም ሳነሳ እንደነበረው ምክንያቱም አሁን የአቻ ውጤት ለሊቨርፑል በቂ ነው። ከፓሪስ ሴንት ጀርመን ጋር ለሚደረገው ለምሽቱ ጨዋታ ግን እሳቸው የሚሉት ይሄ አቻን ሀሳብ አድርገን ወደ ጨዋታ እንቅስቃሴ የምንገባበት ዓለም እሱን አንፈልግም፣ በደንብ ኳሱን ተቆጣጥረን መጫወት እና ማሸነፍ ነው የምንፈልገው ያንን ነው የምናደርገው ጨዋታው ላይ ብለው አስተያየት ሰጥተዋል። አንድ ጥሩ ነገር የኮዲ ጋክፖ እንደገና ለጨዋታ ዝግጁ መሆን ለሊቨርፑል ሌላ የጥንካሬ ምንጭ ሊሆን ይችላል። አዎ ሉዊስ ሄነርኬም የሚለው ምንድን ነው፣ ሁሉ ነገር ይገባናል ብሏል። አሁን አሁን ባለው እኛ ወጥተናል ከውድድሩ ነው የሚለው አንድ ለዜሮ ስለተሸነፈን። ስለዚህ ከዚህ የመውጣት ስሜት የሚመልሰን ድል ብቻ እንደሆነም እናውቃለን። ምናልባት በውድድር አመቶ ከምናደርጋቸው እጅግ በጣም ወሳኝ ጨዋታዎች መካከል ዛሬ ምሽት በአንፊልድ ሮድ የምናደርገው ጨዋታ ነው ይላል ሉዊስ ሄነርኬ ነው የሚናገረውና ይሄ ወሳኝ የሚባለውን ጨዋታ ማሸነፍ የማንችል ከሆነ የዓመቱን የመጨረሻውን ወሳኝ ጨዋታ እንዳደረግን ነው የሚሰማን የሚል አስተያየትን ሰጥቷል። እና በመጀመሪያው ጨዋታ ላይ በሊቨርፑል አንድ ለዜሮ በሆነ ውጤት ብንሸነፍም በመጀመሪያው ጨዋታ ላይ ሜዳ ላይ ማድረግ የሚገባንን ነገር አድርገን ግን ሳናሸነፍ የቀረንም እንኳን ቢሆን ዛሬ ግን የራሳችንን ጨዋታ ነው የምንጫወተው ብሏል። ይሄ ሊቨርፑል እንዲያረቀናል በሚል ተበርዘን ተከልሰን የምንመጣበት ምንም ምክንያት የለም። ራሳችንን እንደ ባለፈው ሳምንት ሆነን ነው የምንቀርበው የሚል አስተያየትን ሰጥቷል። ልክ ጨዋታው ከጀመረበት ደቂቃ አንስቶ ሊቨርፑልን ለማሸነፍ የሚረዳንን የጨዋታ መንገድ ሜዳ ላይ ተግባራዊ እናደርጋለን። አንፊልድ እኮ ነው ሊቨርፑል እኮ ነው በሜዳቸው እንደዚህ ነው ምናምን የምንለው ነገር የለም የሚል አስተያየትን ነው እሱ የሰጠው። ስለዚህ የመጀመሪያው የፓሪስ ውጤት ምንም ይሁን ምን የተለየ ነገር ከኛ ተጠብቁ። ፓሪስ ላይ ስንጫወት ሊቨርፑልን ለማሸነፍ ያደረግናቸውን ነገሮች ዛሬ ምሽት ደግሞ አንፊልድ ላይ ሊቨርፑልን ለማሸነፍ መልሰን እናደርጋቸዋለን። የሚል አስተያየትን ነው የሰጠው እሱ። ላለመውጣት ከውድድሩ ላለመሰናበት ስንል ሜዳ ላይ ሁሉንም ነገር ለማድረግ ዝግጁ ነን። እሱ ነው ድራይቭ የሚያደረገን እሱ ነው የበርትቶ የመገኘት ግፊትን የሚያሳድርብን የሚል አስተያየትን ሰጥቷል። አርነስሎትን ቢሆን ከዛ የተለየ ነገር ያደርጋል ብዬ አላምንም ነው እሱም የሚል ስለዚህ አርነ ስሎትም ጨዋታውን ለማሸነፍ የሚጫወት ከሆነ ሉዊስ ሄንሪኬም እንደዛው የሚያደርግ ከሆነ በሁለ ጨዋታውን የማሸነፍ ግዴታ ራሳቸው ላይ በጣሉ ክለቦች መካከል የሚደረግ ነውና የዛሬው የአንፊል ጨዋታ በጣም እጅግ በጣም ትልቅ ጨዋታ ነው። ስለዚህ ይሄንን ካነሳ ማንን አሰልፋለው፣ ጨዋታዬ በምን ስልት ነው የሚደረገው የሚለው ላይ ምንም ነገር አልነግራቸውም ብሏል። ብቻ ሊቨርፑልን ለማሸነፍ የሚረዳ ነገር አደርጋለሁ ነው ሚለው ሊስነርጌ ይህን ብቻ ግን አይደለም። እያንዳንዱ የፓሪስ ሳን ጀርማ ተጫዋች በዛሬው ጨዋታ ላይ መጫወት ይፈልጋል። በቃ ይሄንን ይሄንን ይሄንን አጋጣሚ እንዳይባክን ለማድረግ በምናደርገው ጥረት ውስጥ የራሱ የሆነ ድርሻን መወጣት ይፈልጋል የሚል አስተያየትን ሰጥቷል። ሌላው ሀቪቻም ያለው ይሄንኑ ነው። በአንፊልድ የምናደርገው ጨዋታ ይሄ ኤክስትራ ሞቲቬሽን ምናምን ትፈልጊበት አይደለም። በቃ ስቴዲየም ውስጥ ገና ስትገቢ ሞቲቬትድ የምትሆኝበት ምክንያት አለ፣ ምክንያቱም አንፊልድ ላይ ነው የምንጫወተው፣ የሚል አስተያየትን ሰጥቷል። ስለዚህ ሉዊስ ኤንሪኬ የሚለው የሊቨርፑልና የፓሪስ ሳንጀርማ አሸናፊ እስከ ቻምፒዮንስ ሊግ ፍጻሜ የመጓዝ አቅም አለው፣ ማንም አይመልሰውም ብለዋል። እውነቱን ነው ደግሞ። እኔም ይህንን ሀሳብ እስማማበታለሁ፣ ምክንያቱም ሩቱን ነው ማይዋኔ አሁን ለምሳሌ የአርሰናልና የፒኤስቪ አሸናፊ ከሪያል ማድሪድ እና ከአትሌቲኮ ማድሪድ ጋር ጨዋታ ከዛ በኋላ ሩብ ፍጻሜ ላይ ጨዋታቸውን ካሸነፉ ደግሞ በዛ መስመር ላይ የሚያገኙት ሌላ ክለብ ስትመለከች ከአንድ ጠንካራ ጨዋታ ወደ ሌላ ጠንካራ ጨዋታ ከአንድ ጠንካራ ጨዋታ ወደ ሌላ ጠንካራ ጨዋታ ነው እስከ ፋይናል ድረስ የምትሄጅ። ወይራስ በሊቨርፑልና ና በፒ ኤስ ጂ ጨዋታ ላይ ሲጂ ባርሴሎና ጋር እስኪደርሱ ድረስ ባርሴሎና እያለፈ የሚቀጥል ከሆነ እዛ እስኪደርሱ ድረስ ያን ያህል ከባድ የሚባል ፈተና የለም፣ እስከ ሰሚ ፋይናል ድረስ ማለት ነው። ምክንያቱም የአስቶን ቪላንና የክለብ ሩጅን አሸናፊ ይሄ ለፓሪስ ሳንጀርማ በዚህ ብቃት፣ ይሄ ለሊቨርፑል በዚህ አቋም ከባድ ይሆናል ተብሎ የሚጠበቅ አደለም። አለ ክለብ ብሩዥን ወይም ደሞ አስቶን ቪላን ማሸነፍ ከባድ አይደለም። ስለዚህ ሰሚፋይናል ደረሱ ማለት ነው። ስለዚህ ሩቱ የበለጠ ይረዳቸዋል፣ ለዚህኛው መስመር አሁን ከራሳቸው ጉብዝና ተነስቶ ብቻ ነው ያለው ብዬ አልወስድምን። እኔ የሚመስለኝ ሩቱ የነ ሊቨርፑል የነ ፒኤስጂ የነ ምናምን ያሉበት መስመር ያንን ለመፈጸም ያንን ለማድረግ የሚያስችል ነው። በአንጻር ነው የምናየው፣ በንጽጽር አር ለምናየው አንጻራዊ በሆነ መንገድ ስናየው በተለይ በዛኛው የእሱኛው ከባድ ነው። አሁን ለምሳሌ አርሰናል አልፏል ብለን መናገር እንችላለን እና ከ ሪያል ማድሪድ ወይንም ደግሞ ከአትሌቲኮ ማድሪድ ጋራ ነው የሚገናኘው። ስለዚህ ይሄ ቀላል ጨዋታ ይሆናል ተብሎ የሚጠበቅ አይደለም። በጣም ከባድ ጨዋታ ነው። ስለዚህ እ ከአርሰናል እና ከአትሌቲኮ ማድሪድ ወይ ደግሞ ከሪያል ማድሪድ አንደኛው ነው ከሶስቱ፣ ሊያልፍ የሚችሉ ስለዚህ በዛኛው ሩት ግን ስታየው እና አስቶን ቪላ ነክለብረ ስለሆነ ያሉት ለሊቨርፑል እና ለፓሪስ ሰን ጀርማ በጣም ነገሮች የተስተካከሉ የተመቻቸው ሊሆኑ ይችላሉ። ግን በጣም አሪፍ ጨዋታ ይሆናል፣ ምክንያቱም ሊቨርፑል በመጀመሪያው ጨዋታ ላይ የተወሰደበትን ብልጫ ማካካስ የሚፈልግ ይመስለኛል። አንድም ሳሰበው አንደኛው በአንፊልድ ነው። አንድ ደስ ያለኝ እነሱን ሞቲቬት ያደረጋቸውም ነገር እሱ ነው፣ በአንፊልድ ነው ስት የመጣለኝ። በአንፊልድ ሊቨርፑል ላይ ከዚህ በፊት ማንም አድርጎት የማያውቀውን ነገር የማድረግ ዝግጁነት ላይ ናቸው የፒኤስጂ ተጫዋቾች። ፎር ዘ ቬሪ ፈርስት ታይም ማለት ነው፣ ለመጀመሪያ ጊዜ ያንን ማድረግ ይፈልጋሉ። አይገርምሽም? አሁን ይሄ ዝም ብሎ ሞቲቬት አያረግሽ? በጣም አንፊልድ ከባድ ነው፣ ድባቡ፣ አትሞስፌሩ ምናምን የሚባል ነገር አለ ከዚህ በፊት ሊቨርፑል ከሜዳ ውጭ ያሸንፎ መጥቶ በአንፊልድ የሜዳ ውጪ ድሉ ሪቨርስ ተደርጎበት አያውቅም። ወይም አድርገውም እንኳን ቢያውቁ በጣም ጥቂቶች ናቸው። ግን በጣም ከባድ ነው ሊቨርፑልን አንፊልድ። ሊቨርፑል የሚተማመነው ምንድን ነው? ከሜዳ ውጭ ስታሸንፊው እንኳን አንፊልድ ላይ ለተጋጣሚው በጣም ከባድ ነው፣ ደጋፊው። በቀደምም እኮ እውነት ለመናገር ከሳውዛምተን ጋር ሲጫወቱ what was happened ተብሎ እኮ ተጠይቁ ተጠየቁ። አርነ ስሎት ምንድን ነው ሰከንድ አፍ ላይ ያገኙት ልጆች ሲባል አንደኛ የቁጣ ስሜት ነው የፈጠርኩባቸው አሉ አርነ ስሎት። ሁለተኛ ደጋፊው ሰከንድ አፍ ላይ አርፈው ሲገቡ የፈጠረው ቫይብ የሊቨርፑል ተጫዋች ሆነ ወደ ሜዳ ለገባ በሙሉ የሚነዝር ነበር ነው እኮ የተባለ የሆነ በቃ ጉልበት ይሰጥሻል መደድ አሁን ተጠይቀው ሰምትሽ ታቃለሽ። አርሰን ቬንገር፣ ሆዜ ሞሪኒዮ፣ ፔፕ ጋርዲዮላ፣ ሰር አሌክስ ፈርጉሰን ምናምን ከየትኛው ሜዳ ላይ የሚደረግ የሜዳ ውጭ ጨዋታ ነው ለየቡድ ነው እንግዲህ ፈርጉሰን በተለያዩ ዘመኖች ጀግና የሆነ ቡድን ሰርተው ያውቃሉ በማንቸስተር ዩናይትድ ቤት ውስጥ ቬንገር በጣም ጠንካራ አርሰናልን አሳይተው ነው ያውቃሉ። ሞሪኒዮ ጠንካራ ቼልሲ ነበራቸው። ፔፕ ጋርዲዮላ ማንቸስተር ሲቲን ይዞ የሚገርም ቡድን ገንብቶ አሳይተው ነው ያውቃል። እንደነዚህ ያሉ ትልልቅ ቡድኖችን በተለያዩ ዘመኖች የገነቡ አሸናፊ ቡድኖችን ሰርተው ያሳዩ አሰልጣኞች የአንፊልድን ከባድነት የአንፊልድን አስቸጋሪነት በአንፊልድ ሄዶ በዛ ኃያልነት ስሜት ጨዋታን ድል ማድረግ በጣም ከባድ ነው ብለው ይናገራሉ። ሌስ ሄነርኬም ይሄንን ይረዳል፣ ሀቢቻም ይሄንን ይረዳል። ግድ እንዳይሰጣቸው ለማድረግ ራሳቸውን ያዘጋጃሉ። ይሄ ጨዋታ ሳሙኤል ልዝ ቢሆን ሌላ ቦታ ቢሆን እቺ ኮ እንደ ቶኪንግ ፖይንት ምኳ ትመጣ ትመጣል፣ አይመጣም። አንፊልድ ሲሆን ምን አይነት ጠንካራ ነገርሆን ለምሳሌ ይመጣል ሊያጋጥም እንደሚችል እናውቃለን። እንዳልከው እኮ ነው። እንደውም በዚህ ፕሮግራም ላይ ስናነሳ እንደነበረው አርቴታ ተጫዋቾቹ ልምምድ ሲያሰራ አንፊልድ እንዲመስላቸው ብሎ ከሊቨርፑል ጋር በሚደረግ ጨዋታ ላይ አንስተ ነው አልኮ ትልልቅ ስፒከር አቆሞ መለማመጃ ቦታ ላይ ልክ የአንፊልድን ድባብ አውጥቶ ያንን ድባብ ተጫዋቾቹ እንዲለማመዱት እና ትክክለኛው ጨዋታ በሚደረግበት ጊዜ ምንም አይነት የመደንገጥም የመረበሽ ስሜትም እንዳይኖራቸው ጥረት ያደረገበትን እናስታውሳለን ለየትኛው ስቴዲየም እንዲህ አይነት ዝግጅት ይደረጋል ብለህ ብታስብ አይመጣም በአንፊልድ በጣም ኤሚሬትስ ላይ ቢሆን ወይ ኦልድ ትራፎርድ ላይ ቢሆን ወይ ስታምፎርድ ብሪጅ ላይ ቢሆን ይህንን ድባቡ ውለሽ ምናምን እንደ ትኩረት ማንሳት እድልሽ አነስተኛል ለኖርማል ዋንስ ናቸው እነዚህ ደጋፊዎች አሉ። ደጋፊዎች ቡድናቸውን በቻሉት መጠን ያበረታታሉ። ግን አንፊልድ እንደሚፈጥረው አይነት ለተጋጣሚ ላይ የፍርሀት ስሜት ከመፍጠር አንጻር ግን ኢሹ ሆነው እኔ አላስታውስም ነ ለማንኛውም ግን ለሊቨርፑል አንድ ትልቅ አድቫንቴጅ ተብሎ ከሚታሰበው ነገር መካከል በአንፊልድ ላይ ጨዋታው መደረጉ ነው። ግን ቅድም ስናነሳ የነበረው ከቪቻም አስተያየቱን ሲሰጥ ስንሰማው ዋናው ነገር ጨዋታ ላይ በየትኛው ሜዳ ተደረገ የሚለው ሳይሆን ኮንሰንትሬት ማድረግ ነው፣ ጨዋታው ላይ ሙሉ በሙሉ ትኩረት መስጠት ነው እና ያለንን ጥረት በሙሉ እናደርጋለን ይህንን ጨዋታ አሸንፎ ለመውጣት በእኛ በኩል አንፊልድ ላይ ተደረገ፣ ፓሪስ ላይ ተደረገ የሚያመጣው ልዩነት የለም። ዋነኛው ዋነኛው ግባችን ይህንን ጨዋታ አሸንፎ መውጣት ነው የሚል አስተያየቱን ሰጥቷል። እና በፓሪሰን ጀርማ በኩል የሚሰጡት አስተያየቶች ስታይ አንፊልድን በተመለከተ በቃ ሙሉ ለሙሉ ያንን ጨዋታ ተቆጣጥሮ ለመጨረስ ትልቅ ጥረት የሚደረግበት እንደሆነ ነው እና በመጀመሪያው ጨዋታ ላይ የታየውን ፐርፎርማንስም ደግሞ መድገም ይፈልጋሉ ብዬ አስባለሁ። ይሄ ያንድ ብልጭ ብሎ የሚጠፋ ነገር እንዲሆን አይፈልጉም። እሱን እኮ ነው አሁን ኤንሪኬም የሚለው ምንድን ነው? እድል ሳለን ወይ አሁን ዝም ብለሽ ተሽኮርመመሽ ከውድድር መውጣትና፣ የምትችይውን አድርገሽ ከውድድር መውጣት፣ የሚያምርብን የምንችለው እና በሊቨርፑል ላይ የበላይነት የወሰድ ነው ፓርክ ደ ፕረንስ ላይ ባደረግ ነው ስታይል ስንጫወት ነው። ሊቨርፑልን በልጠናል እኮ ከሊቨርፑል የተሻልን እኛ ነበርን እኮ፣ ዓለም የመሰከረው ነገር። ያንን ነው የሚደግመው ብዬ ነው ማስበው እኔ። አንፊልድ ነው ዛሬ ጠንቀቅ እንበል ምናምን አይነት ነገር ወይም መከላከል ላይ አመዝነን በካውንተር አታክ እናግባ ምናምን አይደለም። እንበልጣቸዋለን፣ በልጠን ለመጫወት ራሳችንን ሆነን እንቀርባለን የሚል ነው። ሊቨርፑል በየሳምንቱ በፒኤስጂ ይበለጣሉ ወይ? አይመስለኝም እኔ አንዳንዴ የምትበለጭባቸው ምክንያቶች ሊያጋጥሙ ይችላሉ። ከዛ የማይማር አይነት ቡድን ነው ወይ ከዛ የማይማር አይነት አሰልጣኝ ነው ወይ አርነስሎትስ አይመስለኝም። ምክንያቱም አርነስሎት ማለት በአንድ ጨዋታ ላይ መበለጡን አይቶ ተጫዋች ቀይሮ የጨዋታውን የበላይነት ሚዛን በተደጋጋሚ የመቀየር ጉብዝና የሚመሰከርለት ሰው ነው። እንኳን አንድ ሳምንት ሰተሹ የሚለው ገባሻል እና ቀላል አይሆንም ለማለት ነው። በጣም አሪፍ ጨዋታ እንዲሆነላችሁ እንመኛለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።